ዳርቻ የወጣለት የመናፍስት አምልኮ ነው። እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉኝ? እነሱ አፈር በልተው እንደሆነ እኛም አፈር እንብላ? ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ከዚህ የተነሳ ወገኖቼ ለኢሬቻ ያለኝ አመለካከት በሙሉ የስቃይ፣ የመከራ፣ የእምባ፣ የሰቆቃ እንጂ ሌላ መልካም የሆነ ምንም ነገር ይወጣዋል ብዬ ማመን አልችልም። አሁን የኢሬቻ በዓል የሰላም በዓል ተብሎ ለሕዝብ መቅረቡ ከእውነት የራቄ በመሆኑ እጅግ አዝናለሁ። የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትሎ መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የእኔ ቤተሰብ ህያው ምስክር ነው። ለቤተሰቦቼ፣ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። እንዲሁም በአባቴና በእናቴ መካከል ፍጹም ሰላም አልነበረም። ይህ በእናቴ ብቻ ሳይሆን በዛ ለአምልኮ በተገኙ ሴቶች ሁሉ በየቤታቸው የሚያልፉበት የጓዳ ስቃይና ሰቆቃ እንደነበር እንሰማ ነበረ። መንፈሱ የሚሰራው በህብረተሰብ መካከል ሰላም እንዳይኖር ጭቅጭቅና አምቧጋሮ በማስነሳት ነው። ስለሆነም በህብረተሰቡ መካከል ልባዊ መያያዝ አልነበረም። ይህን ሁሉ እያየሁ አድጌ አሁን የኢሬቻ በዓል የሰላም በዓል ተብሎ ለህዝብ መቅረቡ ከእውነት የራቀ በመሆኑ እጅግ አዝናለሁ። በዛን ጊዜ በህብረተሰባችን መካከል በእሬቻ አከባበር የሚያስተላልፈው ቃልቻ ሁሉን ያው ቃል ተብሎ ስለሚታሰብ ትልቅ ስልጣን ነበረው። ስለሆነም በአካባቢው ለሚወለዱት ህፃናት ስም ያወጣላቸው ዘንድ ወደ እርሱ ይወሰዳሉ። ስም ካወጣላቸው በኋላ የወደፊት እድላቸው ምን እንደሚሆን በጥንቁላ ይነግራቸው ነበር። ከወላጆቼ የተወለዱት የመጀመሪያዎቹ ሦስቱ ሕፃናት ሲወለዱ ወደ ቃልቻው ቤት ተወስደው ስም ከወጣላቸውና በኑሯቸው ምን እንደምገጥማቸው ከጠነቆሉላቸው በኋላ ሕፃናቱ ልክ ከቃልቻው ልቻው ቤት ሲወጡ ወደ ቤት ሳይደርሱ በቅጽበት በመንገድ ላይ እያሉ እያንዳንዳቸው እንደ ሞቱ ወላጆቼ በእምባና በመራራ ሐዘን ውስጥ ሆነው ሲያወሩ ይሰማ ነበር። ወላጆቼ ሶስቱ ልጆቻቸውን በቃልቻ ካጡ በኋላ አባቴ ጌታ ይባርከውና ከእንግዲህ ወዲያ ልጆቼ ከሞቱም በቤት ይሙቱ እንጂ እኔ ወደ ቃልቻ ቤት አልወስዳቸውም ብሎ ስለወሰነ ከታላቋ እህቴ ጀምሮ የተወለድነው ቃልቻው ቤት ስላልተወሰን በሕፃንነት ከመቀጨት ተርፈናል። እውነተኛ ሰላምና እረፍት በቤታችን የሆነው ጌታ ኢየሱስ ክርስቶስን ካገኘ በኋላ ነው። እናቴ እና ትንሹ ወንድሜ እኔን ተከትሎ ጌታን ተቀበሉ። ከዚህም የተነሳ እናቴ ከታሰረችበት አጋንንታዊ አሰራር ጌታ ነጻ አውጥቷት በቤታችን ትልቅ እረፍትና ሰላም ሆነ። ለናቴም ከዛ በኋላ ለነበራት ሰላሳ አንድ አመታት ተለማምዳው በማታውቆ ሰላም ሰላምና እረፍት ጤና እና ኑሮ ከኖረች በኋላ በመጨረሻ ወደ ጌታዋ ተሰበሰበች። ከዚህ የተነሳ ወገኖቼ ለኢሬቻ ያለኝ አመለካከት በሙሉ የስቃይ፣ የመከራ፣ የኢምባ፣ የሰቆቃ እንጂ ሌላ መልካም የሆነ ምንም ነገር ይወጣዋል ብዬ ማመን አይችልም። ስለዚህ የኢሬቻ አምልኮ ከህዝባችንና ከምድራችን ለዘላለም ተነቅሎ እውነተኛ ፍቅሪንና ሰላምን ወደ ህይወቴ እና ወደ ቤቴ ባመጣው ጌታ ኢየሱስ ኢትዮጵያ እንድትጎበኝ የዘወትር ጸሎቴ ነው። ይህ ባጭሩ የመሰከርኩላችሁ እኔ ባደግኩበት አካባቢ ይሆን ስለነበረ እኔም በአይኔ ያየሁትና የተሳተፍኩት እንጂ ከሌሎች የሰማሁት፣ ከመጻሕፍት ያነበብኩት አይደለም። ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለውም። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ይህን ሁሉ በህይወቴ የሆነውንና በአይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የህዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ነው። ሰዎች ሲያወሩ የሚሰማው እሬቻ የኦሮሞ ባህል፣ የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ህዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የእሬቻን በዓል ለህዝብ ማቅረብ ህዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት ጥያቄ ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ህዝብ አንድ በመሆን ለኢትዮጵያ ህዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተን? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደብን? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለውም። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ህዝብ እንደማይመጥን በማመልከት ሀሳብ ሲሰጡ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም፣ ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ። ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለሕዝብ በማሰብ እንደሆነ እንድትረዱኝ ይፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋይነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላው ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው እሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ እሬቻ በወጣቱ ኦሮሞ ህዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም ሲሰማ እጅግ በጣም አዝናለሁ። የእሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ስራ ጋር መተባበር ውድ ህይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋለሁ። የኦሮሞ ህዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሹማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች የእሬቻ ባይሊም ሆነ መንፈስ የኦሮሞ ህዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን፣ የዚ የእሬቻ በዓል የእሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች፣ እናቶች ሆይ እናንተን አይመጥንም። ከዚ ዝቅሳሎ ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ ወደ እውቀት ብርሃን ማምጣት በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ እድሜያቸው እያደገደጉ ስለ እሬቻ እንዲያሸበሽቡ ማድረግ የእሬቻ መንፈስ በባህል ስም ለልጆቻችን ማስታቀፍ በቁመና እነሱን መግደል ስለሚሆን ከዘመኑ ጋር የሚሄደውን እርምጃቸውን ማኮላሸትና ወደ ኋላ ማስቀረት ነው። እሬቻ በዚህ በሃያ አንደኛው ክፍለ ዘመን ለምኖር ህብረተሰብ ምንም የምጠቅም ጤናማ ሚና የለውም። ከእንግዲህ የህብረተሰባችንን የታድሶ እርምጃና ራዕይ የማይመጥንን ሁሉ የምንተፋው እንጂ የምንውጠው፣ የምናወልቀው እንጂ የምናጠልቆ መሆን የለበትም። ከባህላችን እንድንማር ያለፉት አባቶቻችን ከድህነትና ከድንቁርና የተነሳ ተጨቁኖ የሄዱበትና የኖሩበትን ማወቅ በመጠኑ አይከፋም። ሆኖም ዛሬ በአንደኛው ክፍለ ዘመን ወደ ኋላ ተመልሰን የተረሳውን አስታውሰን የወደቀውን አንስተን የተጠላውን አደናንቀን የተቀበረውን ከመቃብር አውጥተን ይህ አባቶቻችን ባህል ነው በማለት ወደ ፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ እነሱ እራቁታቸውን ሄዶ እንደሆነ እኛም እራቁታችንን እንሄድ። እነርሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉኝ። እነሱ አፈር በልቶ እንደሆነ እኛም አፈር እንብላ ማለታችን ነው። ይህ ለህልና የማይመች የአስተሳሰብ ቀውስ ነውና ዛሬ የተማረ የኦሮሞ ቀርቶ ያልተማረው ባላገሩ እንኳ ለጤናውና ለለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንድሰራራ ሀሳብ ያቀረበው ሰው የኦሮሞን ሕዝብ በእውነት በድሏል። በእውነት በድሏል። ሰዎች የእሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ። ለአምልኮ ካልሆነ ቅቤ ተቀብተው ጨለያቸውን አንግተው የምሰዋ እንስሳ ይዞ በአንድ ላይ የምለመነው ምንድን ነው? ከዚህ አንጻር ስንመለከተው እሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነቴ ጀምሬ በአይኔ ስላየሁት ማንም ሌላ ልክደኝ ወይም ሊያሳምነኝ አይችልም። ይልቁንስ ይህ መንፈሳዊ ጦርነት እንደሆነ ብናስተውል ጥሩ ነው። ስለዚህ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን።